ምን ተሻለው? እኔ ወጣች መምጽ እኮ ለፊት ለፊት እንኳንም አለግባባቸው ሰዎች ቅዳሜ ገበያ ሳትቀር እኔ ስም ስለጠራችኝ፣ ይቅርታ ቅዳሜ ገበያ ሳትቀር ልጇ ሳትቀር ነው ዘግዘግ የረገጥኳት። በዚ ልክ ገብታ አላሳደደችኝም። በዚ ልክ ገብታ ፎቶ አንስታ ወጥታ ለማንም አላከችም። ለማንም አላከችም። የእኔም ፎቶ ማለት ነው። በፖለቲካ ኳን ብንም አልስማማቸውም፣ የሚደግፉትን እንኳን ዘግዝቅ የሚረግጥባቸው ሰዎች ከጥላትን በላይ ናት። ከኦሮሞና ከትግሬ በላይ አማራነቷን ራሱ ይጠራጠራሉ። ስለዚህ እኔ ሲጀመር ቤታም እሷ ናት የተመቸች የተሻ ሞዴሬተሯንም መለሰች። በጣም የከፋኝ ምክንያቱም እኔ ዛሬ ላይ ሊያሾ እና አንቺ ጠበኛ ናቸው አደለ፣ እኔ ቤት ሞድሬት ሰጥቻት እኔ ከኔ ስር ማጠፋ ብትሆን ሊያሾ ምንድን የሚሰማሽ? ከቤታ ራሱ ቅሬታ አለኝ። እሷ ከተመቸቻት እኔ ችግር የለብኝ። ቤቷ ማየት አልፈልግም፣ እሷን ነው ያልኩት። እኔ ወጣ አለሁ አካውንቴን አጠፋ አለሁ ነው ያልኩት። ብዙ ሰው ደም አይሆንም፣ እንዲ አደለም። ነፍጠኛ ተረጋጊ፣ አትቸኩኝ ነው ሁሉም ሰው መወዳቸው ማከብራቸው ሰዎች እኔ አልፈልግም፣ በቃ ከምታመን በቃ ሁሌ ህመሜ ከሚብስብኝ አካውንቴን አጥፍቼ መጥፋት ነው የሚሻል። ምክንያቱም ብን ራሴን እንኳን አግልል የብቀመጥ እንኳን በቤታ ፈምሰሽ እናተ ግማታም እንደዚህ፣ አንቺ ግማታም በቤታ ታውቀሽ፣ በቤታ ጓደኛ ፍርተሽ፣ በቤታ እንደዚህ ሆነሽ ነው የምባለው ማለት ስለዚህ

ወይ መከራ! እን ቲክቶክ፣ እኔም ቅሬታ አለብኝ። እኔም ሞዴሬተሬ ቤታ ቤት ተነጥቅ ያለው ወይ መከራ! እንደ ቤታ ይሄ እንደዛ የተወጋ አረቅ የጠጠታሽ ማንን ትሰሚያለሽ? እቺ መሲ ብርጅስ ትሆናለች። ያን አረቅ የሰጠችሽ በቃ ሰላማችን ስትነሽ ብርጅስ ትሰናለች። እቺ ውሽ የናት ሲሆ ተበቀለችኝ። የባሉ አይ ሀቢብ ተበቀለች። ያ ሁሉ ሲደወልልሽ አንቺ በስመ አብ ወደ መንፈስ ቅዱስ። አይ በቃ መርዝ፣ ሁለተኛ መርዝ ልጠጣ አልጠጣም ብለሽ ባለፈው አብረን አውርተን ተሰጥቶ ጣን ሽበር ቤታ የሴጣን ምንስራለው? የኔ እናት ሴጣን ምንስራለው? አሳሳቱኝ በነገር ነው ያሳሳቱኝ እንጂ ደህና ምን አባት ይላል። እኔ ራሱ አንዳንዴ ይኸውልሽ በራስሽ ነው ነገሮች የሚያመጡብሽ። ገባሽ ዲቦ እኔ እረዳሻለሁ። ባለፈው ራሱ ማስቲና ጋር ለቀልድ ነው ተጣልቶ እንዲሽ የምን እንዲያዘኝ ቤታ ማንን ማንን ልለይ ብታይ ነው ቤቴ እኔ ከማልሁን እግዚአብሔር። እኔ እኮ ግራ ገባኝ። በቃ በመሀል ቤት እኮ ተቃጠልኩኝ። ማርያምን፣ አይ መከራ፣ አይ መከራ ምንቀል

አይደለም አሁን በጌም ቀጠሬ ላይ ተናገሪ ብላችሁ ወይ ያናገሩ፣ ሚዩት የሚያረግልኝ ሰው ጠፍቶ ማለት የሚያረግልኝ ጠፍቶ፣ አንድ ቀን እየተሳደብኩኝ ከዛ ከስር ከስር ሲሰድቡኝ ሚዩት የሚያረግልኝ አንድ ሰው የለም። ከዛ በስጭት ብዬ ሁሉንም አነሳው፣ በቃ የሞዴሬተሮች የነበሩ የጌም ቀጠሬ እንኳን ሁሉ ተነስቶ፣ አንቺ እና የሆነች እህት ያለች የሆነ ወንድም ያለ ሶስታችሁ ብቻ ያልተነሳም የነበረ እስካሁን አንቺ ግን አነሳሽኝ አንቺ ጴጥሮስ ነሽ። አይ መከራዬ። ባለፈ ኔን አንሰሽ አልነበር እንዲ አንቺ። ኧረ እባካችሁ ተው፣ ወይን ኮመንቱ ላይ እኔ እንዳልጠፋላችሁ ማርያምን እንዳልጠፋ እኔ እግዚአብሔር እንዳልጠፋ ጥፍት ነው የምለው። አጭርት ቆይ፣ እኔ በክፋት አላሰብኩም። እኔ ኮ የማላስበውን ነገር ለምንድን ነው ግን የምትወሳስቡብኝ? ኧረ ተው፣ መጠጣት በእኔ አልተጀመረም። ተው ግን ግፍ ነው። እግዚአብሔር መድኃኒዓለም ያያችኋል። እኔ አሁን ማንን ከማን አወዳደርኩኝ? እኔ ያልኩትኝ እኮ ሁለት እኔ እንደ ታላቅ ሁለቱ መክሬ መመለስ ነው እንጂ አለብኝ ማስታረቅ ነው እንዳለብኝ አንዷን ከአንዷን ከማወዳደር ብዬ ነው። አረኛ ለነጽ ነገር ያለው ባይ ዘ ወይ ለነጽ ነገር አይኔ ኮ ነፍጠኛ ነው። ምን ነው ያኛና ካቤታ ካላቸው ቅርበት የተነሳ አሁን ሞዴሬተሮች አሉኝ አለ። አሁን ሁሉም እንደ ቶቼ ነው ማያቸው አለ። ቃል ቃልን፣ ግን ሞር ቀርባታለው ምናምን፣ መጀመሪያ ነው ማቃት ምናምን፣ እንደዚህ እንደዚህ እንደዚህ ሊኖር ይችላል ምናልባት ሁለቱ ስለሚያወሩ ምናምን። ግን ያ ማለት ደግሞ እነዚህ እንትን አትወጃትም ማለት አይደለም። ሁለቱንም ተወጃቸዋለች ግን ነፍጠኛን ነው መጀመሪያ የማውቀው። ከነፂህ ገባሽ፣ ነፍጠኛ ናት ከኔ ጋር የምታወራው የምትጫወተው ምናምን። ከዛ በኋላ ደግሞ ወደ መሀል አካባቢ ደግሞ ነጺ መጣች። ነጺ መወዳትን ቦታ አለ፣ ለነፍጠኛ ደግሞ ያለኝ ቦታ አለ። ገብቶሻል ወይ? ሊለያይ ይችላል ወይ መጠኑ አንድ ላይ ሆን ይችላል እንጂ ቦታ አላቸው ሁለቱም። በኔ በኩል ግን ደግሞ ቀደሜ የማውቀው የምቀርበው ደግሞ የነበረው ነፍጠኛ ነው። ገብቶሻል አይደለም? እኔ ሁለቱን ሁለቱን ገብቶሻል። አሁን ለምሳሌ እኔ አጣሪቻቸው ቢሆን ወይ በእኔ ተጣልተው ቢሆን ኖሮ ከሁለት አንዱ መርጠሽ እንትንት ነበረ። አይ ቲንክ እኔ በምን እንደተጣሉ በደንብ ራሱ በግላቸው አይላርል ይሄ ነቆራ መሰለኝ። ከዛ በኋላ ነው ፎቶ መወጣጣት ምናምን የመጣው ደረጃ ሄዱት ፍሬንድ ነበሩ። ቤታ ቆይ ቤስት ፍሬንድ ናቸው። እግዚአብሔር ምስክሬ ነው። ማቀው ታሪክ የለም እግዚአብሔርን። ፍሬንድ የሆኑ እኔ ምን ቀን አብረው ተቀምጠው እንዳወሩ ራሱ ማቀው ታሪክ የለም እግዚአብሔርን ነው የምልሽ። በቃ ምን ቀን አብሮ እንደተከፋች ሱፐርቫይዘር እኮ ነው የሞዲሬተር ሱፐርቫይዘር ነው። ንገሪው። ለጌም ቀጠሮችን አይስዌርት ጋድ ላዮን ሰንድ አለኝ። አሁን ላዮን የለምን የለ የመጣ ይስመኛል። ዲቦራ አለ። ለዲቦራ እየደ እየሰጣት ነው ሰውየው። ዳይቦ በህግ አምላክ ወይኔ እናቴ ዳይቦ ለእኔ የምሰጥሻለሁ ብሎ አልሰጠኝም። እንኳን ለአንቺ ዜድ ለእኔ ብሎ እያሽበ በእግዚአብሔር፣ ዜድ ሻያለሽ፣ እየተደረግ ነው። ነፅ ሚውት ታደርጊያለሽ። እንደ እን ሁሉንም የእኛ ልጆችን እኔ መከራ እኮ ገባሁ እኮ ዲቦራ፣ እግዚአብሔር አንቺ ነፅ ሚውት ታደርጊያለሽ፣ ሁሉንም መስኪ ንገሪኝ። እኔ ብር ብዬ ጠፋላችኋለሁ። ብር ብዬ ብር ብዬ በእውነት ለሶስት ወር ብር ብዬ ነው የምጠፋው። እግዚአብሔርን ቤታ የምትባል እንዴ፣ አታይም? እኔ በዚህ በየደቂቃ ነው የሚጣሉትኝ። በየደቂቃ ነው ኮመንት ላይ የሆነ ግሩፕ ማ መስጠል አለብኝ ግን የኔ መብት። ያላደረግኩትን ነገር አድርገሻል፣ አጥፍተሻል። አጥፍቻለሁ። ፎቶዋን አለኝ ብዬ ለሷ መናገሬ አዋጥፍቻለሁ እሱ በጣም መጥፎ አጥፍቻለሁ። ግን እኔ ቤታ ቤት አንድ ቀን እኔን ሜንሽን አድርጎ የሰደበኝም ሰው እኔ የሰደበኝ ሰው የተጣላሁትንም ሰው አንድ ቀን መውቼ አላውቅም። የተናደዱት ከኔ ጋር የተጣላ ሰው በግል ኬሱ ለምን ቤታ ጋር መጥተው ለምን ያነካካሉ? ለምን አሁን የታዳኙ የሚባለው እግዚአብሔር ሰባት አካውንት አለ። በሰባቱም እኔ ጋር ብሎ እናቴ ትሙትን በሰባቱም እኔ ጋር ራሴ ቤት ሰባት አካውንት ባንክ የለውም። ከዛ ምን ይላል መሰለሽ? ቤታ እኔ እንትን አጋይቼዋለሁ የሆነ ቦታ አይቸው፣ ከዛ ለምንድን ነው እንደዚህ የምታደርገው? ቤ ተናግረዋለሁ። ተጣልተናል። እኔ አንድ ቀን ጫፉር እንዳትመጭ። እኔ ነኝ ቤታ እንድትሰድበኝ አልፈልግም። እናቴ ምንም አላ

ንጌጠላው ነው ምነግርሽ። ለምን ከኤልሻዳይ ጋር ለምን አትታረቂም? ለምን ከኬ ጋር አትታረቂም? አንቺም ማታረጊውን ነገር እኔ እንዳደረግ አትጠይቂኝ። እወዳቸዋለሁ አክብራቸው፣ ድቦራንም አንቺን በተመሳሳይ ከዛ ውጭ ግን ይችልሽ ጋር አባት ያሳደገ ና ከዚህ ከመጋድማት እና ነፂ ጋር አንድ ገዝት ላይ

ስሚ አዳምጭኝ። አሁን አንቺ አሁን እሷ ይልሽ ከአንቺ ጋር ባላት መሰረት እኔ ለነፍጢ ለነፅ ባለፈውም ነግሬያታለሁ፣ እንዳደርሽን ባብያታለሁ። ይቅርታ ማለት ካለባት አንቺ ባትፈልጊ ራሱ ጥፋተኛ ጥፋቷን አምና ይቅርታ ተጠይቅሽ ላደረገችው ነገር። በዛ በተረፈዱ በይቅርታ አዳም ያበቃል ወይ ነው ነገሩ፣ ጥያቄው። እሱ ማያበቃ ይታረማል ወይ ነው የኔ ቁስል፣ የኔ ቤተሰብ መሳዲግ፣ የልጅ መሳዲግ በየሷ ይቅርታ ይመልስልኛል ወይ? ኦረዲ ኮ ልጅ እንደሞተ ነው የምቆጥረው።

አንቺ ከዚህ በኋላ ማለት ነው የእሷን ይቅርታ መቀበልም ካልፈለግሽ እሷን ማውራት ካልፈለግሽ ይቅርታ ማውራት ካልፈለግሽ እንዳትደራረሱ ነፂ ከተጣላችሁ ሰው ጋር አዳኙ ሚሁን ቆለጥ ሚሁን ታዳኙ ሚሁን ትጣላ ከአንቺ ጋር አንቺም የተጣላችሁ ሰው ካለም ደግሞ ትጣላ ሁለታችሁ በሰው አትደራረሱ አትሰሙም እንዴ በቃ ራሳችሁን ራሳችሁ ተታረቁ ስትባሉ አትታረቁ ተዉ ስትባሉ አትተዉ በቃ ጥፋት ያመነም ይቅርታ ጠይቃት ውስጥ ባሉ አትፈልጉ። ዝም ተባብላችሁ ሳደርሱ በርቀታቸው ናችሁ። በሌላ ሰው ምክንያት እንዳትጣሉ አራት ነጥብ። ደኔም እንዴት ላስረዳቸው? ከነጭራሹ እኮ የለሁም አልኩሽ እኮ ቤታ በልጅ እኮ ማልኩ። ከዚህ በኋላ ሶሻል ሚዲያ ላይ የለሁም አልኩኝ። ታዳኙም ቤታ ልታስቦልክ ነው። አዴላ አላማ ታስቦልከው

ገብርኤልን፣ ይኸው እናቴን ያሳጣኝ አላደረግኩትም። እኔ አንድ ቀን አንቺ ቤት እኔ ሁኔታ ይሰድበኝ ራሱ ዝም ነው ምለው። እናቴት ይኸው ሀይሚ ቤት እንደፈለገ ይሰድበኛል፣ ምን ይለኛል ጸጥ ነው ምለው። ነቅዬ ነው እንደ ወጣው ገስት ለ ላለመነካካት በቃ ከአንቺ ጋር እያመጡ ወሬ ስለሚያደርስስ ትቻለሁ። ከፍቼ አላውቅም ላይቭ ራሱ ይኸው ዛሬ ነው ቃል ገባት። እሺ በቃ እንደሁን ምን አይነት ማንን ነው የምትፈሩት? መንግስት አትፈሩ፣ ህዝብ አትፈሩ፣ ማህበረሰብ አትፈሩ። እንታታረቁ እኔ ኮ ታርቃችሁ እኮ ገዝት ከፍተን እየሳቅ እንዲ እየተጫወትን ተጣልታችሁ ተጣልታችሁ እንዴት እንምጣ? ራሱ እግዚአብሔር እንዲቦራ እኔ አሁን ተጣልተው ተጣልተው እንዴት ማን ማን ከማን ጋር እንኳን እንደተጣላ አላቅም። እግዚአብሔር ተረፉ በእግዚአብሔር ላይ ተታረቁ ነፍጠኛ ነፍጠኛ ስኔ ደግሞ ድሽ ታውቂያለሽ ነፍጠኛ በቃ ሶሪ ትበልሽ በቃ አንቺ ምንም አትበይ በቃ ሶሪ ትበልሽ ነፍጠኛ በማምላክ እንደው በአላ ይዥሻለሁ በቁርአን ተብሎ ሙስሊም እምቢ አይልም በቁርአን ይዥሻለሁ እንደው እንደው ይቅርታ ትበልሽ በቁርአን አስሬሻለሁ ምንም እምቢ ማለት አትችይም እግዚአብሔርን አትችይም ደግሞ አይቻልም ቤት ተታኛለሻ በቁርአን ከተባለ ሙስሊሞችን ቢያዩኝ እሱ በቁርአን ይሻሉ። ይቅርታ ትበልሽ። እሺ በይ በቃ ረፍቱት፣ በእናትሽ። እኔንማ አታስብ ዘንድሮ እግዚአብሔር እኔ እያሰብኩ ግራ

ሜአቼ የምኮ ማውራት እ እንኮመንት ላይ ላላችሁት ብዳታሞች ደግሞ ማለት ነው የበግ መንጋ ምትሉ የሴጋ ፋሚሊዎች ተረጋጉ። ወይ ጎርጉሩ በጥግ ጥግ እዛችሁ ጎርጉሩ። ወይ ፎቅ አትጨማለቁ፣ ይመታችሁ። አትግማሙ በግ ቢሆን በግ ቢያንስ እንኳን እኮ የዋነው በመጽሐፍ ቅዱስ በምን አለ መጎርጎሩ መጽሐፍ ቅዱስ ላ ለ የጎርጓሪ ፋሚሊዎች ፕሊዝ ተረጋጉ። ፊንገር ፋሚሊ

ነፍጠኛ የኔ ቆንጆ የኔ ማር አዳምጭኝ። አንዳንዴ ተበድለው እንኳን ይቅርታ ይላሉ። እንዳታቋርጭኝ፣ እሺ? አስጨርሽኝ የኔ እናት። ከዛ እንትን ትያለሽ፣ ሀሳብሽን ትገልጫለሽ። እናታቸውን ገለው አባታቸው ሞቶባቸው እንኳን ይቅርታ ብለው ይኖራሉ። ይሄ ችግር የለውም። እንደ ሞት የተጻፈልንን ነው የምንሞተው። በሷ ምክንያትም ምክንያቱም አይደለም የምትሞችው። ማየት ሞት ነው የምልሽ ይቅርታ በያት፣ ይቅርታ ትበልሽ፣ አለቀ። አትደርሽባትም፣ አትደርስብሽም። አንድ ገስት ላይ ለምሳሌ ቤታፋን ቤት ቤት ቢከፈት አትሄጅም። እሷ ብትኖር አትሄጅም። ሀዋ ቤት ብትመጣ አትሄጅም። ሌላም ቤት ብትኖር አትሄጅም። ቤትሽ ስትከፍችም አትመጣም። አለቀ። አትደራረሱም፣ ግን ተከባብራችሁ ትኖራላችሁ። እንደዚያ ይሁን ለክብራችን ስንል። አታያቸውም እንዴ ምን እንደሚሉ? ምን አለ በውስጥ ብትጨርሱ ቤተሰብ አይደላችሁ ወይ ቤታንም እንደዚህ አታስከፏት እያሉ አስተያየት እየጻፉ ነው፣ እታች ኮመንት እየጻፉ ነው። ልክ ናቸውን። ይቀበላቸዋለሁ። ምክንያቱም የአንድ ቤተሰዎች ነን እኛ። ስለዚህ ታዘዣቸው እንደ ሀገሬ ማሬ የሚያስይዝ ነገር የለም። እኔ በልጄም እያለ ሶሻል ሚዲያ ከዚህ በኋላ የለውም አልኩኝ እኮ። ምንም ቤተ የሚያስይዛትም ነገር የለም። ከዚህ በኋላ በዚህ እርስም ማንም ሰው አያወራ። እኔ እወጣለሁ የምልሽን እማየት። ስለዚህ ታውኝ ካልኩ ታውኝ ነው በቃ። እኔ አልፈልግም። አትጎጂም። የተጎዳሁትን የኔ የማውቀው ሰውደውትም የማቀው ዲቦ አንድ ነገር ልንገርሽ። ምክንያቱ ቤተሰቦች ሳይቀሩ እየተሳደዱ ስለሆነ እስኪ ትሄድና ነገ ጠዋት የኔ ቤተሰቦች ለሚደርስባቸው ነገሮች ነገር ሀላፊትና እስኪ ትወሰዱ። እኔ ስንት ፖለቲካ ሰዋራ የኖርኩ ልጅ፣ ያውም ከክልል ውጭ ትወልጃ ያደግኩ አማራ ማለት ነው። በቃ ዝቃተዩ። ስለዚህ በቃተዩ፣ አትደራረሱ ከዚህ በኋላ ግን፣ አታንሻት ስማን አታንሳሽ ስምሽን፣ አጠቃላይ አትደራረሱ። ዲቦዬ አንድ ነገር ምነግርሽ ነገር ጨርሻሉ፣ ማሬ ጨርሻለሁ። አዳም ጫንዴ ለቤታ ነው። እኔም እነግራት ቤታ መጥፋት የለባትም። ለማን ብላ ነው መጠፈው? ለኩታራ ጸብ ደግሞ ራስ በራሳቸው እዳቸውን ይዋጡ። አንቺን አላጣለሻቸውም። በአንቺ ምክንያት አልተጣሉም። የተጣሉበትን ምክንያት እናውቃለን። በቃ

እሻ፣ ትታሉ ከዚህ ተፈናችሁ፣ በቃ ደስ ይበላችሁ። አዳምጭ ነው

ከዚህ በኋላ አንቺ በሚጣሉት መካከል የሚያገባሽ ነገር የለም። እያንዳንዱ ራሱን ጣለ። እጠፋለሁ ምትሆን ነገር አስተካክ። እጠፋለሁ አይባልም። ሁልጊዜ እንደዚህ ተጣልተው የሆነ ነገር ሲሆን ጠፋ ምናምን ትላለች። ስለዚህ እንደዛ ማለት የለብሽም ወየ

አቤት፣ አቤት፣ አቤት በእኔስ መቼስ ምን እንደው እንደዚህ እንደዚህ አልወጡም። እኔ እኮ እሰማለሁ አንዳንዴ አንቺ ዝም በይ አንቺ። ያ ረቢ አለ። በአደባባይ ነው የተጣሉት፣ በአደባባይ ነው የሚታረቁ

ክፍለ ሶስት ወር አጥፍቼ የሚሄድ ይችላል እ ምንም ችግር የለም። ቤታችን መጀመሪያ ጊዜ ማለት ነው። ሌላ አካውንት ታይሻለሁ። በግዚያ ቤት እኔ በሌላ አካውንት ታይሻለሁ። እሷን ደስ እንዲላት ግን እኔም ብሎክ አርጌ ሞዴሬተር አንቺ፣ በቃ ይሄን ይሄን ወጥላችሁ፣ ላንቺ ሞዴሬተር ስለሰጠውሽ ነው በቃ አነሳለ። ሞዲሬተርሽ ነፍጠኛ ነፍጠኛ ከምታዝ እንደው ዘሞዲሬተሩ ይቅርብሽሽ፣ ይቅርብሽ። ሱ ከደበራ ኮሜንት ክፈች በቃ

እናንተ ግን ምን ሆናችሁ ነው ግን ኮሜንት ላይ በስማሁን ቦለስ ቅዱስ ኮሜንታተሮች ፍ እግዚአብሔርን በቃ ነገሩ እንትን የሚል እኮ ነው። ዲቦዬ በውስጥ ጽፍልሻለሁ። ሽ እሺ፣ ግን በቃ ነፍተኛ ነፍተኛ ኩታ ታስቀኛለሽ። ነፍተኛ ታውቂያለሽ እንደምወድሽ እና እነዚህንም ደግሞ ወዳታለሁ። ሁለታችሁም በቃ እንደዚሁ ሰት ትደራረሱ፣ እዛው ተቀመጡ። ሞዴሬተሩ እኮ ነው ያስከፋሽ። ሞዴሬተሩን በቃ ይነሳለሬተሩለነጽበማረ ነፍጠኛ እንዳትቀየም። አረ እባክሽ አንቺ እኔን ከምትቀየመኝ አንቺ ትቀየምሽ። ቀልድ ነው። ፍቅር እንትን ነው ነ ቤታ እንዴት ዋላችሁ? ቆይ በውስጥ አውራታለሁ። ነፍጠኛ አሁን ስለተናደደ ምናምን እኔ እኮ ማይሆን ቦታ አራ ነገር ነው። አሁን በእናትሽ እንትን እኮ አጥቼ ነው ዲቦራ መከራዬን እየበላሁ ያለሁት። ቤታ ወይ ያውሩ። ይሄ በውስጥ የሚያርቅ ጉዳይ ነው። በስፋ መር በህዝብ መንግስት ላይ ከነጻናት ጋር ሌሎች ልጆችም የተጣሉ አሉና እሱ ነገር ነው። ለነፍጠኛ በምንድን ነው ከምንጊዜ ና ትገናኘው እና እሱ መቆም አለበት። ከሁሉ ጋር መታረቅ አለባት ነጻናት። ያልገባኝ ነገር አሁን የምትናገር ግን አላውቅም እኔ አሁን ነጻነት ላይ ራሷ ብዙ ልጆች ጋር ተጣልታለች።